ሆን ብለሽ ያደረግሽው ነገር እንኳን ቢሆን ለኦዲንስ ይቅርታ መጠየቅ አይጠበቅብሽም። ምክንያቱም ልጅሽ ነው። ማንንም በንቺ ህይወት የሚመለከተው የለም የኔ ውድ፣ ማንንም አያገባውም። ሲቀጥል ደግሞ አብርሽና ሩታ እንጂ አንቺን የነካን ነገር የለም። ምን አገባሽ የምትሉኝ ደግሞ ገደል ግቡና ማለት ነው። ምን አገባ? የትኛውም ሴት ሀቅ ካላት እከራከርላታለሁ አለው ዛሬ የሚሆን ነጌም ማለት ነው። እንደዚ በጎሮሯችሁ ነው የምቆምባችሁ። የምሬ ነው። በጎሮሯችሁ የትኛውም ሴት ይሁን የትኛውም ሴት ሀቅ እስካላት ድረስ እከራከራለሁ። ስለዚህ ግ ጌታ ብርሽና ሩታ ነው የነካ ነው። ስለዚህ አንቺ ላይ ብቻ ሳይሆን ማለት ነው ሌላም ደረጃ ልንዳርስ እንችላለን። በተለይ ደግሞ የኔ ስም ያላገባ ብታነሱት ማለት ነው። ተግባባን አይደለም? በሰሩት ቪዲዮ እኔ ላንዳንድ ኦዲንሶች አራት ወር ነው ወይም አምስት ስድስት ወር ነው እያሉ ስለነበረ መልስ ይሆናል። ሩታ ደግሞ ማንም አይመለከተውም በእኔ ህይወት የሚል መልስ ይሆናል። ብቻ ብዙ ነገር ተወዛግቢ ያለው በመቀጠል ደግሞ ፓርቲቱ ይኖረዋል ብዬ አስባለሁ። ምክንያቱም ሩታ ጥለው ስለሄደች ያንን ፓርቲቱ በሩታ ቤት ከተለቀቀ ሩታ መመለስ ያለባትን መልስ ይኖራል ብዬ አስባለሁ። እሱን አይተን የምንፈርድ ይሆናል። ሲቀጥል ደግሞ ለኦዲንስ ሆን ብለሽ በታደርጊው ራሱ ለኦዲንስ ብትደብቂ ራሱ ማንም በእጅ ህይወት የሚመለከተው የለም ባልሽን ከሆነ ኦፍኮርስ ከባልሽ ጋር ማድረግ ትችላላቸው መወያየት አብረሽ ደግሞ ታውቃለህ አይ አብረሽ እና ለማንኛውም፣ እኔ ለኦዲየንስ መልስ የምትሰጡ ብቻ እንደዛ ነበር የጠረ እኔ እንደዛ ነው የጠረጠርኩኝ። ብቻ ተወዛግቢያለሁ ለራሴ ብዙ ሰው ተወዛግቧል ብዬ አስባለሁ። በመቀጠል ደግሞ አንዳንዶቻችሁ መልስ እየሰጣችሁ ትገኛላችሁ። ይኸው ታዲያ ልጁ የአብረሽ አይደለም የሌላ ሰው ነው ወይም ደግሞ ለአብረሽ ራሱ ዋሽታወለጅ አንቺ በሌላ ራሱ ወልደሽ ብታመጪው አብረሽ ያሳድግልሻል የምትሉም አላችሁ። እናንተ ከሌላ ወልዳችሁ በዛሬው ባላችሁ በው ሁለተኛው ባላችሁ ስለምታሳድጉ ነው ይሄ የምትሉት ማለት ነው። እህ ተግባባን አይደለ? አዎ። ሲቀጥል ደግሞ አብርሽና ሩታ ነው የነካ ነው እንጂ እንጂን አልልም። የነካ ነው አይመለከትሽ፣ ምን አገባሽ አንቺ የምትሉኝ አላችሁና

ባህረብ ዋይፋይ ሲቀጥል ደግሞ እኔ በይቶ በምጠቀመው ምንም አይነት ነገር የለም። የትኛውም ሴት ትሁን የትኛውም ማለት ነው። አሁን እኔ ብላችሁ ኑ አንድ ነገር ልንገራችሁ የምታዳምጡኝ ከሆነ ማለት ነው። ከዚህ በፊት ፍቅር ወልዳለች ወይም ደግሞ ዲቃላ ወልዳለች ያለች ሴት ነበረች። እኔ አካሌ ምናምን ልላችሁ አይደለም፣ ነገር ግን ዛሬ እራሷ ወልዳ ተገኘች። ምን ይመስላችኋል ይሄ ብነግራችሁ? ይሄም እኔ ኧረ አይደለም፣ አይደረግም። ከዚህ በፊት እኮ ለፍቅር ምናምን ብዬ ስናገር ቪዲዮ ተልኮልኝም ቪዲዮ እጄ ላይ አለ፣ እጄ ላይ ማለት ነው። ስለዚህ ዛሬ ላይ እናንተ ሩታ እንደዚህ ከሌላ ነው ያመጣችው፣ ከሌላ እንዲያደረገች የምትሉ ነገ እናንተ ላይ የሚደርስ ነገር ወይም ደግሞ እናንተ ላይ ተጠምጥማ የምትመጣ ነገር ነው። ዛሬ ላይ ሰው በምትወነጅሉ ታክል ነው ነገ እናንተ ቤት ሰለት ብላ የምትገባው ማለት ነው ነው። እኔ በጣም ነው የገረመኝ። ባይዘወይ ሩታ ወልዳለች ያላልኩ ፍቅር ወልዳለች ተብሎ ላይ እራሱ መውለዱ በጣም ነው እየገረመኝ። የሰው ልጅ አለመውቀስ አትውቀሱት። ለሰው ልጅ ሲቀደደሞች ልጅ በትዳር አለመመተኖር ሴት ናት ማለት ነው መናገር እኔ እኮ ከተናደድኩ ማለት ነው ጋይ ሚስጥር የሚባል ነገር አይቀረኝም፣ እናገራለሁ። የምሬ ነው እናገራለሁ። ለየትኛውም ሴት የትኛውም ሴት ያለ አግባብ ነገር ሲመጣባት እናገራለሁና ወደኋላ አልልም። የት እናንተ ራሱ ብትሆኑ ማለት እናንተ ራሱ ብትሆኑ ያላግባብ ስም ሲሰጣችሁ ሀቅ ካላችሁ፣ ሀቁን የማውቀው ከሆነ እናገራለሁ ወደኋላ አልልም ማለት ነው። ስለዚህ ችለች፣ አረገዘች መብትዋ ነው ለኦዲንስ ግዴታ የለባትም። ይቅርታ መጠየቅ መብትዋ ነው እንዴ! እኔ ራሴ የተዳሪዥ አድርግ ከዛን እኔ ይሄ ወሬ ነው ወይም ደግሞ ይሄንን አክል ጊዜ ነው ብዬ ተናግሬ ከዛ በኋላ ይቅርታ ልጠይቅ ለኦዲንስ ረ እንዴ የሚያሳድግልኝ ማነው? ራሴ ወይ ሰው ሰውዴንስ ነው እንዴ ነችና ሌላ ለራሳችሁ ታተል። ምንከይፍ ቁጭ ብላችሁ ምንከይፍ ጠጡ። አዎ ምንከይፍ ጠጡ ማለት ነው ከኔ ከኛ ከአንዳንድ ከጀግና ሴቶች ጋር ማለት ነው። እኔ ብቻ አይደለም፣ በጣም ጠንካራና ጎበዝ ሴቶች አሉ፣ ጀግኖች አሉ፣ ከራሳቸው አልፎ ቤተሰቦቻቸው እንዴት አድርገው እንደያዙ የሚያስተዳድሩ ማለት ነው። ተግባባን አይደለም ቤተሰቦቻቸው ጥሩ ደረጃ ደርሰው የሚያኖሩ እናንተ አላችሁ አይደል አንዳንዶቻችሁ የእናታችሁ ቤት ራሱ ያልቀየራችሁ ማለት መጥታችሁ እዚህ ተህደል ምንከየፍ ተጋድማችሁ ስትውሉ እ እኔ ብዙ ነገር እናገራለሁ፣ መናገር አቅቶኝ አይደለም የምሬ ነው ብላችሁ። እኔ ከሰው ጋር መነካካት አልፈልግም። ሲቀጥል አንቺን አልነካንም ሩታና ብርሽ ነው የነካነው ምናምን። ሀቅ ካላት የትኛውም ሴት ስትነኳት ጎሮሯችሁ ላይ ነው የምቆመው። እኔ ደግሞ ያለ አግባብ በመጥፎ ነገር ሩታን አሁን ላይ ራሱ ብዙ ነገር እያላቸዋት ነው እንደዚህ ለወንድ ብለሽ ሄደሽ እኔ በዚህ አጋጣሚ ሩታዬ ለምና ነው የመጣችው። ለምነሽ እንደመጣሽ ለምነሽ ሄደሽ ትላንትና ጥላው በሄደችበትን ፓርት ላይ ለምነሽ መጣሽ ለምነሽ ሄደሽ ወላሂ ወላ ለዚህ ምስክር ነው። አልለመነችውም። የለመነችው ቪዲዮ ላይ ነው። እኔ ቅጭንቅጯን አንናገራለሁ ዛሬ ማለት ነው። አልለመነችውም ማለት ነው። ለአብረሽ ሁለቱ በደንብ ይተዋወቃሉ በደንብ ማለት ነው። እና ለቪዲዮ እንጂ ይሄ ሆም ተብሎ የተደረገ ወይም ደግሞ ሩታ ለትዳር አልጠየቀችውም ማለት ነው። እና ማንም ከማንም ደግሞ አልተበዳደለም፣ አልተጣለም ብዬ ብዙ ጊዜ ለማስረዳት ሞክሬያለሁ። ነገር ግን እኔ ገባ አብዬ የሰው ሚስጥር አልናገርም ማለት ነው። በጭራሽ አልናገርም። ተግባባል ስለዚህ ሩታ አለመነችም። ሲቀጥል ደግሞ ዳኒ ጋር ሄዳለች ከዚህ ወይም ደግሞ ሜሪ ጋር ሄዳለች ተብሎ ቪዲዮ ተሰርቷል። ያው ሁሉ ዲራማ እንዴት አይገባችሁም? ዲራማ ነበር የተሰራው። እቺ ልጅ ዛሬም የሆን ነገም ንጹ ሴት ናት። እንድታቆም የምፈልገው ነገር የትኛውም ሴት ንጹ ሴት ናት። ነገር ግን የትኛውም ሴት ለከሌ መልስ ስጭላት ብትሉኝ እሰጣለሁ፣ እማቀውን ነገር በደንብ አድርጌ። ስለ ፍቅር በሉ፣ ስለ ሩታ በሉ፣ እዛ ጋር ያሉትን እማቀውን በደንብ አድርጌ መልሳለሁ። ሩታዬ ደግሞ ከዳኒ አይተዋወቁም እኮ አይተዋወቁም ዳኒ ነው ዳኒ የተወለደው ሸገር። ሩታየ ሀገርሽ ላይ የተወለደሽበትን ሀገር ተናገሪ። ማንም ምንም አያመጣም፣ የኔ ማንም ምንም አያመጣም፣ መብተሽ ነው። የሰራችው ስራ ሰርተሻል፣ ዛሬ ላይ ደርሰሻል። ለሌላኛውም ተርፋቸዋል፣ ሌላኛውም ሰው እንዲለወጥ አድርጋቸዋል። ስለዚህ የቡታ ጀራ ልጅ ነኝ እኔ ዳኒና እኔ ከዚህ በፊት የተሰራው ዲራማ ይፋ እንድታደርጉ እንፈልጋለን። ዳኒም ይሁን ጸጌም ትሁን አብርሽም፣ ሩታም፣ እነ ሜሪ ሁላችሁም እነ ኢሳቅ ተጨምራችሁ ሰርታችሁታል። ስለዚህ ይህቺ ልጅ ዛሬ ላይ በዚህ በልጅዋ ላይ ወይም ደግሞ አርግዛ በመጣችበትን ነገር ገብተው እንደዚህ እንደዚህ ቅስሟ ለመሰባበር ለሚሞክሩትን መልስ እንዲሆናችሁ ቀጥ ብላችሁ ተናገሩ። ቀጥ ብላችሁ ድራማ እየሰራችሁ እንደነበረ ሩታና ዳኒም ደግሞ አይታወቁም። ሩታዬ ደግሞ አሁን የቡታጀራ ልጅ ናት፣ እና ምን ምን ይጠበስላችሁ? የቡታጀራ ልጅ መሆንሽን ለምናል እናት የቡታጀራ ለምን ትናገ ለች አለች። ምን ስለሆናችሁ ምን ስለሆናችሁ? የትስ ሀገር ተወልዳት ደግ ምን አገባችሁ? ይመለከታችኋል አይመለከታችሁ? ይመለከታችኋል። እሺ፣ ጭራሽ የቤቷ ገበና የበላችሁ መጠጣችሁ፣ ምናንተ ለእናንተ ማስረዳት አለባት ችልጅ የለባትም። ነገር ግን ራሷን ንጹሕ ለማድረግ ወይም ደግሞ ከዳኒ ጋር ምንም አይነት ግንኙነት እንደሌላቸው ልታስረዳ ከሆነ እሱ አዎ፣ የብታጀራ ልጅ ናት። የእኛ ሰፈር ጎረቤት ናት። የናብርሽም የእኛም የሁላችንም የናየተንብ የሁላችንም አካባቢ ናት። ስለዚህ ዳኒና ሩታዬ በጭራሽ አይተዋወቁም። የትኛዋ ሴት ናት? እናንተ ራሳችሁ አሁን ሄዳችሁ ከሌላ ወንድ ጋር ብላችሁ ትመጣላችሁ እንዴ? ባልያላችሁ ንም ድረን ንገሩኝ። በይ እናንተ ምን ከየፍ ጠጡ እዛ እንደዚህ እያልሽ እንደዚህ እያልሽ እንደዚህ እያልሽ የምሬ ነው ምላችሁ ማታ ራሱ በውስጥ መስመር ሰደቡኝ አሉ እና ያው እናንተ ደግሞ ጎሮሯችሁ ላይ ብቻ ሳይሆን የምቆምባችሁ ተግባባን አይደለ? ጎሮሯችሁ ላይ ብቻ ሳይሆን የምሬን ነው ምላችሁ፣ ተያይዘን ገደል እንገባለን። ስሜ አንድች ነገር በመጥፎ እዚች ሚዲያ ላይ ብታነሱት ማለት ነው። እኔ እንደእናንተ እዛ ተጋድሜ ውዬ የማደርሴት አይደለሁም፣ ተነካክች የማቅሴት አይደለሁም። ለማንኛውም ሰላም ነውልኝ።